ምክንያቱም አንዳንዴ የደገፈንን ያነሳንን። በሰላም ሰላም! ውድ ቤተሰቦቼ እንዴናችሁ ደና ናችሁ ወይ? እኔ ደና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ሳላስበው ማለት ነው ቪዲዮ ሰራለው ብዬ ሳላስበው በአጋጣሚ ነው። እንደምታዩ እንግዲህ አለባበሴ ይነግራቸዋል። በአጋጣሚ ነው ማለት ነው ቪዲዮ ለመስራት የተዘጋጀውን። አንዳንዴ የሆነ ነገር አይታችሁ ማለፍ የማትችሉበት ሁኔታ ላይ ትሆናላችሁ እና በአጋጣሚ ስጌ ከፍቼ እያየሁኝ ዩቲዩብ እያየው ነበር እና እመቤት ካሳ የሚል ነገር ስሰማ ድንግጥ ብዬ ቪዲዮን ከፈትኩት እና ከዛ በኋላ የሰማሁት ነገር በጣም ረበሸኝ እና አንዳንዴ ደግሞ የሆነ ነገር አውቃችሁ የሆነ የምታውቁት ነገር ኑሮ ዝም ማለት ይከብዳል እና ከዛም አንጻር እንደ ማውቀውን ነገር ለምን አልናገርም በሚለው ሰዓት እንዳለፈ አቃለሁኝ ግን ዝም ብዬ በዚህ ሰዓት ቪዲዮውን እንትናልኩኝ ማለት ለመስራት ተዘጋጀሁኝ። ምክንያቱም እንዳልኳችሁ ያው ውስጣችን የሚያውቀውን ነገር ትክክልኝ ትክክሉ የትኛው እንደሆነ ባታውቁም ውስጣችን የሚያውቀውን ነገር ግን ማውራቱ ጥሩ ነገር ነው ብዬ አስባለሁ። እና በእርግጥ ትርንጎ የምትባለዋል ልጅ አላቃትም የማውቃት በሚዲያ ነው። እና እሙ ስታወራኝ ነው የማውቃት። እሙ እሷ ቤት ሄዳ ታውቃለች። እና እንደውም እንደ ማንኛውም ሰው አልጠራቻትም። እና ቤቷ ሄዳ ምናምን ነው እንትን ያለቻት ያወራቻት እና ለእሷን እየደገፈቻት ነበረ እስከማውቀው ድረስ ለሷ ዩቲዩብ እንድትከፍት ብዙ ነገር በቃ እንትን እንድትል እየደገፈቻት ስለነበረ በዛ ነው ትርንጎን ማቃት ማለት ነው። እና በጣም ታሳዝናለች ምስኪን ልጅ ነች። ሁለት ልጆቿን መንታ ልጆቿን እንግዲህ የምታሳድግ በጣም ጠንካራ እናት ነች። በዚህ እንግዲህ በጣም እናደንቃታለን፣ እናበረታታታለን ሁላችንም። እና ሌላው ነገር ምንድነው እሙም ደግሞ ታቋታላችሁ እንግዲ እንግዲህ አብዛኞቻችሁ ብዙ ተከታዮቼ ኔም ኦዲንሶቼ ከሷ በሷ ቤተሰብነት የመጣችሁ ስለሆናችሁ ስለ ሙሉ እናንተ ላብራራ አልችልም። ምክንያቱም ከኔ በላይ ብል አልሳሳትም በደንብ ታቋታላችሁ። ስለዚህ አሁን እዚህ ጋር ምንድን ነው እኔ ለማውራት የፈለግኩት ለማለት የፈለግኩት አሁን መቆጣጠሪያ አቃተኝ እንትኔን፣ አይ በቃ ቪዲዮ መስራት አለብኝ ብዬ ያስወሰነኝ ምክንያት የማውቀው እውነት አለ እና ያ ነገር ነው፣ እንደዚህ የገፋፋኝ ማለት ነው። እሙ እሷ እንደዚህ ታረጋለች ብዬ ላስብ አልችልም። ምክንያቱም እሙ ብትፈልግ ኒንጃ አላውቅም፣ ብቻ እንደዚህ አይነት ነገር እንኳን ማድረግ የምትችልበት አእምሮ ላይ ናት ብዬም አላስብም። ብትፈልግ ደግሞ ሌላ እኔ አላውቅም፣ ብቻ እንደዚህ አይነት ሌላ ሰው ላይ እንደዚህ አይነት መጥፎ ነገር እንኳን ቢታሰብ፣ እንደ ትርንጓ አይነት ሴት ላይ እንደዚህ አይነት ጭካኔ ትፈጽማለች ብዬ አላስብም። ሲቀጥል እንደዚህ አይነት አክሲደንቶች ይፈጸማሉ፣ ይፈጠራሉ፣ አጋጣሚዎች ማለት ነው። እና እንዲህ አይነት ነገር ሲፈጠርብን ዞር ብሎ ማሰብ ቆም ብሎ ማሰብ ያስፈልጋል። ሚዲያን ያህል ነገር ሚዲያ ላይ ወጥተን ስለ አንድ ሰው እከሌ እንደዚህ፣ እገሌ እንደዚህ ብለን አውርተን የምንጸጸትበትን ነገር ማድረግ የለብንም ብዬ አስባለሁ ምክንያቱም ያ ነገር ይጸጽተናል። አሁን መጀመሪያ ሁለቱ ተገናኝተው ሶስቱ የማናጀር የተባለው እሷ እመቤት ሁሉም ተገናኝተው ሶስቱ ማውራት ነበረባቸው ሚዲያ ላይ ከመውጣቱ በፊት ማለት ነው። ምክንያቱም አንድ የሚዲያ ላይ የወጣ ነገር መመለሻው በጣም ከባድ ነው እና አንዴ ደግሞ ሚዲያ ላይ የተሰበረ ስም እንዴት ነው የሚጠገ? ነው እና በጣም ከባድ ነው። እንዲህ እንዲህ አይነት ነገር ላይ ቆም ብለን ማሰብ ብንችል ጥሩ ነው። እኔ እንደ ግል እመቤት ጓደኛዬ ስለሆነች ሳይሆን እንደዚህ አይነት ነገር አታደርገውም ብዬ ነው የማስበው። ሲቀጥል ትርንጎም ደግሞ ዋሽታለች ወይ ትርንጎ እንደዚህ ናት እያልኩኝ አይደለም። ትርንጎ ምስኪን ልጆች አሳዳጊ ናት እንደማያት ከሆነ ሚዲያም ላይ ሙም እንደነገረችኝ በባለፈው ከሆነ ጥሩ ልጅ ነች። ስለዚህ እንዲህ አይነት ነገር እሷ ውሸቷን ትላለች ምናምን እያልኩ ሳይሆን እኔ በማንም አልፈርድም፣ ልፈርድም አልችልም። ግን ደግሞ እንዲህ አይነት ነገር ትርንጎ እንደ እህት መናገርሽ ቆም ብለሽ አስበሽ ተረጋግተሽ በእርግጥ ስሜታዊ ያደርጋል። ዩቲዩብ የተለፋበት ነገር ሲጠፋ በጣም ረዳሻለው አለው እንዳንድ ዩቲዩበር ማለት ነው። ግን ቢሆንም ደግሞ ቆም ብለሽ ማሰብ ነበረብሽ የኔህል። ምክንያቱም አንዳንዴ የደገፈንን ያነሳንን በመጥፎ ሰዓት ከጎናችን የሆነን ሰው የሆነ ክፍተት እንኳን ብናገኝበት ቆም ብለን ማሰብ መቻል አለብን። ያንን ሰው ለመውቀስ መሮጥ የለብንም ብዬ አስባለሁ። እንደ ግል ማለት ነው እና የኔ እህት ፈጣሪ ይርዳሽ፣ ዩቲብሽ እንዲመለስልሽ እንግዲህ ሁላችንም በጸሎት እናግዝሻለን። ግን ደግሞ አዲስ የከፈትሽውም እንግዲህ እንደሚያድግልሽ ከዚህ በላይ ተስፋ አደርጋለሁኝ። ሰው ይወድሻል፣ ሰው ያበረታታሻል። ግን እሙን በቻልሽው አቅም በዚህ መልኩ ባትረጃትና ብታስረጃት ጥሩ ነው አንቺ ለማለት የፈለግሽው ነገር ሌላም ከሆነ ብታስረጃት ጥሩ ነው። ምክንያቱም እሙ ልባ ይሰበራል ብዬ አስባለሁ። በዚህ እንደዚህ አይነት ሰው አይደለች እስከማቃት ድረስ ማለት ነው እና የእሙ ቤተሰቦችም ደግሞ የእኔም ቤተሰቦች እንግዲህ እሙን ታቋታላችሁ ብዬ አስባለሁ እና ይሄን ነገር ምንድን ነው የሚለውን ነገር እናንተም እንደ ኖርማል እንደ ቀላል ነገር ነው ልታዩት የሚገባው። ምክንያቱም ዩቲብ መዘጋት መከፈት ያጋጥማል። ይሄ ያው በምልልስ ወቅት ዩቲብ የራሱ የሆነ ሕግ አለው እና የሚልከውን ጽሑፍ በመመላለስ ሁኔታ ላይ አንድ ስህተት ከተሰራች እንኳን ብዙ ዋጋ ያስከፍላል። ዩቲብ ሶስት ወር ይቀጣል፣ አንድ ወር ይቀጣል፣ ብዙ ነገር ያደርጋል። እና እንግዲህ ይመስለኛል በሆነ ነገር ተቀጥታ ይመስለኛል። ትርንጎ በባለሙያ ደግሞ የሚረዱሽ ባለሙያዎች ካሉ አናግሪ። አይዞሽ፣ በርቺ እህታችን። ይቅርታ ጠይቂያ ትሙን ብዬ አስባለሁ እህቴ። አንቺም እግዚአብሔር ይርዳሽ እና ይሄን ለማለት ነው። ያው የሙን ደግነት ስለማቅ እሙ ደሞ ለሷ ለትርንጎ ያላትን አስተሳሰብ ስለማቅ አይቼ ዝም በየመተኛቱ አላች ላይ ብሎ ነው ከነሻሽ የመጣውት። ስለ አዳመጣችሁኝ በጣም አመሰግናለሁ። እና ውድ ቤተሰቦቼ ይህንን ለማለት ነው። እንግዲህ በማታ የመጣውት እንግዲህ የሙንም እስኪ በአካል አግኝቼ ሰሞኑን ያው ቢዚ ስለሆንኩኝ እጄም አላቅም በአካል አግኝቼ ለመጠየቅ እሞክራለሁ ማለት ነው። እሷም እንግዲህ ቪዲዮ እንደምትሰራ በዚህ ጉዳይ እሙ በጣም እርግጠኛ ነኝ። እና ይሄ ነው የእኔ ሀሳብ፣ ይሄ ነው የማስበው ማለት ነው። እንግዲህ እውነታውን ደግሞ ሙን ቪዲዮ ከሰራች ትርጉም ደግሞ ሁኔታውን ካጣራች እንግዲህ እውነታውን የምናውቀው ይሆናል። እኔ ግን የማስበው፣ እኔ ውስጥ ያለው ግን ይሄ ነው፣ እስከም እንደሚገባኝ ማለት ነው። ስለዚህ ውድ ቤተሰቦቼ ያው ዛሬ እንደዚህ በማታ የመጣሁት የተሰማኝን ነገር ለመግለጽ ነው እንዳያችሁኝ አመሰግናለሁ። አብራችሁኝ ስለሆናችሁ ስላዳመጣችሁኝ አመሰግናለሁ። ሀሳብ አስተያየታችሁን እናንተም ጻፉልኝ፣ አሳውቁኝ። እና እኔ የተሰማኝ ይሄ ነው። እናንተስ ምን ተሰማችሁ? ስለሙ እንደዛ ሲወራ ምን ተሰማችሁ? እና በነገራችን ላይ ትርንጎ የሚመለስበትን መንገድ ከሚያውቁ ሰዎች ጋር አውርተሽ ብታስመልሽ ዩቲዩብሽን ይመለሳል ብዬ አስባለሁኝ። እና ውድ ቤተሰቦቼ ይሄንን ለማለት ነው እንግዲህ በማታ የመጣሁት። እንግዲህ እሙንም እስኪ በአካል አግኝቼ ሰሞኑን ያው ቢዚ ስለሆንኩኝ እጄ የማላቅም በአካል አግኝቼ ለመጠየቅ እሞክራለሁ ማለት ነው። እሷም እንግዲህ ቪዲዮ እንደምትሰራ በዚህ ጉዳይ እሙ በጣም እርግጠኛ ነኝ። ይሄ ነው የኔ ሀሳብ፣ ይሄ ነው የማስበው ማለት ነው። እንግዲህ እውነታውን ደግሞ ሙም ቪዲዮ እስከሰራች ትርጉም ደግሞ ሁኔታውን ካጣራች እንግዲህ ሁኔታውን የምናውቀው ይሆናል። እኔ ግን የማስበው እኔ ውስጥ ያለው ግን ይሄ ነው። እስከም እንደሚገባኝ ማለት ነው። የናንተን ሀሳብ፣ አስተያየት እንግዲህ ኮሜንት ላይ ጠብቃለሁኝ። እኔ ወዶች በማታ ያስመጣኝ ነገር ይሄ ነው። አመሰግናለሁ፣ ስለተከታተላችሁኝ። በጣም አመሰግናለሁ። በጣም ኑሩልኝ፣ ክበሩልኝ። ሀሳብ አስተያየታችሁን ኮሜንት ላይ ጠብቃለሁ። ቻው፣ ተናደሩልኝ።